ከ22 ካሬ ጀምሮ ደግሞ የንግድ ሱቆችን ይዘን መጥተናል ማለት ነው። ሱቅ ቢገዙ አትርፈው የሚሸጡበት የሚነግዱበት አይነት ነው የሚሆነው። ነገር ግን የኛ 50 ፐርሰንት የባንክ ብድራችን ከወለድ ሙሉ ለሙሉ ነፃ የሆነ የባንክ ብድር መሆኑ ነው። ሰላም፣ የኖር ሪቪው ተከታታዮቻችን እንዴት ናቸው? ዛሬ በከተማችን አሉ ከተባሉ ሪል እስቴቶች ውስጥ ሞን ሪል እስቴት ተገኝተናል። ቤቶችና ሱቆችን እየገነቡ ነው ተብለናል። ገብተን ውስጥ ያለውን ነገር አብረንሽ ሰላም ነሽ። እንኳን ወደ ሞን ሪል እስቴት በሰላም መጣሽ። አመሰግናለሁ። ስለ ሞን አንዳንድ ጥያቄዎች መጠየቅ ፈልገን ነበር እና መረጃም ለማወቅ ፈልገን ነበረ። እሺ። ሞን ሪል እስቴት ያው በይበልጥ መረጃ የሚሰጡ ሰዎች አሉ። ከነሱ ጋር አገናኝሻለሁ። እሺ ሰላም ጤና ይስጥልኝ። መጀመሪያ ስለመጣችሁ በጣም እናመሰግናለን። እኔ ሃይማኖት ታደሰ ይባላለሁኝ። በሞን ሬል እስቴት የሽያጫ አማካሪ ነኝ። እንግዲህ አሁን የተገኘንበት ቦታ ሞን ሬል እስቴት ይባላል ማለት ነው። ስለ ሞን ሬል እስቴት አንዳንድ ነገሮች ብትነግሪኝ። እሺ እንግዲህ ሞን ሬል እስቴት ከስያሜያችን መጀመሪያ ሲነሳለሽ ሞን ማለት እንግዲህ መሀመድ እና ኒሜር የተባሉ ሁለት ኢትዮጵያዊ ባለሀብቶች የመሰረቱት ተቋም ነው ማለት ነው። ስለዚህ ከሪልስቴቱ በፊት መጀመሪያ ላይ በአስመጪና ላኪነት በጨርቃጨርቅ ፋብሪካ እንደዚሁም ደግሞ በጣም የሚታወቁበት መርካቶ ላይ ሁለገብ ገበያ ማዕከል አለ። ከዛ በኋላ ነው ወደ ሪልስቴቱ ኢንዱስትሪ የገባ ነው ማለት ነው። ሪልስቴት አካባቢ ይገኛል። እንግዲህ ሪልስቴታችን የሚገኘው አየር ጤና አደባባይ አጠገብ ከቤቴል ወደ ዓለም ባንክ የሚወስደው ዋና መንገድ ዳር ላይ ያለ ነው ማለት ነው። ያለንበት ቦታ እንግዲህ ኮምፓውንድ አፓርትመንቶች እና የንግድ ሱቆችን ነው እየገነባን የምንገኘው። ስምንት ሺ ካሬ ሜትር ላይ ያረፈ ሰፊ መንደር ነው። በመንደራችን ውስጥ ነዋሪዎቻችን ሲኖሩ የሚያስፈልጋቸውን መሰረታዊ ነገሮችን አካተን አራት ሺ ካሬው ላይ አፓርትመንት ቤቶች ና የንግድ ሱቆችን እየገነባ እንገኛለን ማለት ነው። እሺ ሞን ሪል እስቴት ምን አይነት የቤት አማራጮች አሉት? እንግዲህ እንደ ሞን ሪል እስቴት ባለ ሁለት ና ባለ ሶስት መኝታ አፓርትመንት ቤቶችን ይዘን የመጣ ነው። እንደዚሁም ቅይጥ አፓርትመንት ነው መጀመሪያ ላይ መግቢያ ላይ እንደነገርኩሽ እና ከ22 ካሬ ጀምሮ ደግሞ የንግድ ሱቆችን ይዘን መተናል ማለት ነው። እንግዲህ እዚህ መንደራችን ላይ ባለ ሁለት መኝታ ከ97 ካሬ ጀምሮ እስከ 131 ካሬ ድረስ፣ እንደዚሁም ባለ ሶስት መኝታ ከ143 ካሬ ጀምሮ እስከ 194 ካሬ ድረስ በሰፊ አማራጭ ነው አፓርትመንት ቤቶች ይዘን የመጣ ነው ማለት ነው። የንግድ ሱቆች እንደዚህ ከ22 ካሬ ጀምሮ አለን ማለት ነው። በግንባታ ላይ ያሉ ሱቆችና ቤቶችን በምን ያህል ጊዜ ነው የምታስረክቡት? እንግዲህ አሁን ላይ እንደነገርኩሽ መጀመሪያውኑ መንደር ነው እኛ እየሰራን ያለ ነው። ስለዚህ መንደራችን ላይ ሁለት አይነት የግንባታ ደረጃ ላይ ያሉ አሉ። አሁን ያለንበት ላይ ለምሳሌ እዚኛው ብሎክ ላይ ኦልሞስት 40 ፐርሰንት ደርሰናል። ስምንተኛ ፎቅ ላይ ነው በግንባታ ደረጃ እዚኛው ላይ ደግሞ ዘጠና አምስት ፐርሰንት የደረሱ የንግድ ሱቆች ነው ያሉን ማለት ነው። ሌላኛው ደግሞ ከዚሁ አጠገብ ላይ በቁፋሮ ላይ የሚገኝ አለን። እዛኛው ላይ ደግሞ ቁፋሮ ላይ ለሚፈልጉ ቀስ ብለው መክፈል ለሚፈልጉ ደንበኞቻችን እዛኛው ላይ ከሆነ ደግሞ በሶስት አመት ጊዜ ውስጥ የምናስረክብ ይሆናል ማለት ነው። ሶስት አይነት አከፋፈል አለ። የመጀመሪያው ምንድነው? የግንባታ ሂደትን መሰረት ያደረገ ማለት ነው። የግንባታ ሂደትን መሰረት ያደረገ ማለት ግንባታው በደረሰበት ደረጃ ደንበኛው እየከፈለ የሚሄድበት አይነት የክፍያ አከፋፈል ሂደት ማለት ነው። ሁለተኛው አከፋፈል ደግሞ እና ለየት የሚያደርገንም እንደ ሞን ሪል እስቴት ምንድን ነው ደንበኞቻችን 50ፐርሰንቱን ቤቱን እስከሚረከቡበት ጊዜ ድረስ ሲከፍሉ እና ቀሪውን 50ፐርሰንት ደግሞ ያለምንም ወለድ ከባንክ ጋር አገናኝተንላቸው ቤቱን ከተረከቡ በኋላ ቀስ ብለው የሚከፍሉበት የክፍያ አማራጭ አለ። ሶስተኛው አማራጫችን ደግሞ ምን አይነት ነው? ይሄ ከፍ አድርገው ለሚከፍሉ ደንበኞቻችን እንደነገር ኩሽኛ ወይ በስምንት አለ በዛ በአስር ፐርሰንት ቅድመ ክፍያ ነው አሁን ላይ እየሸጠን ያለነው። ነገር ግን ደንበኞቻችን ከሀምስት ፐርሰንት ቅድመ ክፍያ ጀምሮ ሀምሳ ሰባ አምስትም መቶም ለሚከፍሉ ደንበኞቻችን ቀድሞ ስለሰጡን ኤክስትራ ለሰጡን ገንዘብ የዲስካውንት አማራጭ አለን ማለት ነው ስለዚህ እኛ ጋር በሶስቱም አማራጮች ደንበኞቻችን ተጠቅመው መክፈል ይችላሉ ማለት ነው። እሺ፣ የኖር ሪቪው ተከታታዮቻችን ሞን ሪል እስቴት በመሀል አየር ጤና በካሬ 6950 እያስረከበ ይገኛል። መታችሁ መጎብኘት ትችላላችሁ። እዚህ ሳይት ላይ ትንሹ የቤት ዋጋ ምን እንግዲህ ቅድም እንደነገርኩሽ ትንሹ ካሪያችን 97 ካሬ ነው። አሁን ለሱ 6.7 ሚሊዮን ጠቅላላ ዋጋው ሲሆን ቅድመ ክፍያ ደግሞ 542000 እንጠብቃለን ማለት ነው ከደምበኞቻችን። በዚሁም አያይዘሽ የሱቆቹን ዋጋ ብትነግሪ። እሺ፣ ሱቆች ከ22 ካሬ ጀምሮ አለን። እንደዚሁም ሰፋ ያለ ካሬ ለሚፈልጉ ደንበኞቻችን ደግሞ መርጅም እያደረጉ እያሰፉ መጠቀም ይችላሉ። ለምሳሌ ለ22 ካሬዋ 3 ሚሊዮን ብር ጠቅላላ ዋጋ ሆኖ 30% ቅድመ ክፍያ ደግሞ 900000 ብር አካባቢ ማለት ነው። ሞን ሪል እስቴት ውስጥ ምን የጋራ መገልገያ ቦታዎች አሉ? እንግዲህ ቀደም ማድረጌ እንደነገርኩኝ ስምንት ሺህ ካሬ ላይ ያረፈ ነው። ነገር ግን ከስምንት ሺህ ካሬው ላይ አራት ሺህ ካሬው ላይ ብቻ ነው ግንባታ የምናካሄደው። ከአራት ሺህ ካሬው ውጭ ያሉትን ደግሞ እንዴት ነው ያደረግ ነው? መዝናኛ ቦታዎች ነው ያደረግ ነው። አረንጓዴ ስፍራዎች ይኖራሉ፣ የልጆች መጫወቻዎች አሉ፣ መዋኛ ገንዳ፣ እንደዚሁም ደግሞ የቅርጫት ኳስ ማዘውታሪያ ቦታዎች ይኖሩናል ማለት ነው። ያው ለግዠሪ አፓርትመንት ነው ብለን እያለን ስለ ስታንድ ባይ ጀነሬተርና ስለ መኪና መቆሚያ እናወራ፣ ምክንያቱም ስለ ከርሰ ምድር ውሃም ጭምር፣ ምክንያቱም ቤዚክ ነገር ስለሆነ ማለት ነው። እና እኛ አሁን እዚህ እየገነባን ያለነው ምንድን ነው ነዋሪው ተመችቶት የሚኖርበትን መንደር፣ እንደዚሁም ማንኛውንም አገልግሎት ሲፈልግ ከመንደሩ መውጣት በማይጠበቅበት ሁኔታ የሚያገኝበት አይነት ሁኔታ ነው። እና አካባቢያችንም ደግሞ ምቹ የሚያደርገው ምንድን ነው የእምነት ተቋማት ሕክምና ቢፈልጉ የህክምና ቦታዎች፣ ባንኮች፣ ኢንሹራንሶች በቅርብ ርቀት የምናገኝባቸው ቦታዎች ናቸው። እንደዚሁም ደግሞ አሁን አብዛኛው ደንበኞቻችን ቅርብ ናቸው። ለምሳሌ ለቤተል፣ ለአለም ባንክ ቅርብ ነው። እሺ፣ ሞን ሪል ስቴት ከሌላው ሪል ስቴት በምን ይለየዋል? እንግዲህ በቀዳሚነት ሞን ሪል እስቴትን ከሌላ ሪል እስቴት የሚለየን ምንድ ነው? 50 ፐርሰንት የባንክ ብድር ለደንበኞቻችን ማመቻቸታችን ነው። ታዲያ 50 ፐርሰንት የባንክ ብድር ስልሽ አብዛኛው ደንበኛ የሚያስፈራው ምንድ ነው? ወለድ ነው፣ እየጨመረም ስለሚሄድ ማለት ነው። ነገር ግን የኛ 50 ፐርሰንት የባንክ ብድራችን ከወለድ ሙሉ ለሙሉ ነፃ የሆነ የባንክ ብድር መሆኑ ነው። ሌላኛው ደግሞ ምንድ ነው? ኮምፓውንድ ነው፣ እኛ እየገነባን ያለ ነው። አየር ጤና ላይ ብቸኛ ሞል ነው የምንሆነው። እንዳየሽ አካባቢ ላይ ሞል የለም። ስለዚህ ብቸኛው ሞል ነው የምንሆነው። ስለዚህ ደንበኞቻችን እዚህ ሱቅ ቢገዙ አተርፈው የሚሸጡበት የሚነግዱበት አይነት ነው የሚሆነው። አፓርትመንትም እንደዚሁ ቢሆን ሰፈሩ ለመኖሪያ ምቹ ነው፣ ነፋሻማ ነው። ስለዚህ አሪፍ ቦታ ላይ ነው ያለ ነው ማለት ነው። ሌላኛው ደግሞ ምንድን ነው አከፋፈላችን ላይ ለምሳሌ ደንበኞች ኤክስትራ ሲከፍሉ፣ ለምሳሌ 25 ፐርሰንት ቅድመ ክፍያ ለሚከፍል ደንበኛ ጀምሮ ዲስካውንት እናደርጋለን ብዬሻለው። አብዛኛው ቦታ እንዲት ነው የሚደረገው? ከቅድመ ክፍያው ላይ ነው ዲስካውንት የሚደረገው እኛ ጋር ግን ልዩነቱ ምንድነው? ከቶታል ፕራይሱ ላይ ነው ለደንበኛ ዲስካውንት የምናደርገው። ይሄ ደግሞ ለደንበኛ በጣም ጠቃሚ ነው፣ ምክንያቱም ከጠቅላላ ዋጋው ላይ ነው ተቀናሽ የሚደረግለት ማለት ነው። ሌላ ልጨምረሽ የሚፈልገው ነገር ደግሞ ምንድነው ሙሉ ለሙሉ ውላችን እኛ በኢትዮጵያ ብር ነው። ስለዚህ ይሄ የዋጋ ጭማሪ አይነት ነገር ደንበኞች እኛ ጋር ምንም የሚያስቡበት አይነት ሁኔታ የለም እና ኮምፓውንድ መሆኑ ደግሞ ሌላኛው ጥቅሙ ምንድነው ሴፍቲ። አሁን ሲንግል አፓርትመንት ሊ ሲሆን ሴፍቲ ትንሽ ይሹ ይሆናል። እኛ ጋር ምንድነው ሲሲቲቪ ካሜራዎች ይገጠሙላቸዋል ሙሉ መንደራችን ላይ፣ እንደዚሁም የጥበቃ አገልግሎትም እንሰጣለን። ስለዚህ ሴፍ የሆነ በዛ ላይ ልጆቻቸው እንደ ልባቸው የሚቦርቁበት አይነት የመጫወቻ ስፍራም ያለው አይነት ስለሆነ ሴፍ የሆነ ኢንቫይሮንመንትም አለን ማለት ነው ብዙ ሰዎች የታማኝነት ጥርጣሬ ይኖራቸዋል ማለት ከሌላው ሪልስቴት እናንተ በምንድን ነው ታማኝነታችሁ የሚገልጹ ልክ ነው አብዛኛው እኛም የምናገኛቸው ጥያቄዎች ናቸው ቀደም ብዬ እንደነገርኩሽ ድርጅታችን እንግዲህ ከዚህ በፊት ሌሎች ኢንቨስትመንቶች ላይ ኢንቮልቭ አድርገናልና ይሄ ኢንካሙን ቶታሊ የምንሰብስበው ከደንበኞቻችን አይደለም። ለምሳሌ አሁን ይሄኛው ስምንተኛ ላይ ደርሷል ብዬሻለሁ እና እዚህ ደረጃ በሚደርስበት ጊዜ ሙሉ ለሙሉ ፋይናንስ ያደረግ ነው፣ በራሳችን አቅም ነው። ከዛ በኋላ ነው ከደንበኞቻችን ያለውን እየቀጠልንበት ያለ ነው። ሌላኛው ደግሞ ምንድን ነው መሰለሽ አከፋፈላችን ራሱ ሳንገነባ አንቀበልም። ስለዚህ ደንበኞቻችን ሙሉ ለሙሉ እኛን ትረስት ማድረግ ይችላሉ ማለት ነው። ሪል እስቴት ላይ ሁለት አይነት አከፋፈል አለ። እኛ የምንጠቀመው ግን ፕሮግረስ ቤዝድ ነው። ስለዚህ ደንበኛ ሳይከፈል ሳይገነባ እኛ ማንጠይቅም፣ እሱም አይከፍልም። ነገር ግን መክፈል የሚፈልጉ ደንበኞች ካሉ ደግሞ በዛው ልክ አፕሪሽኤት እናደርጋለን፣ የዲስካውንት ኦፈር እንሰጣለን ማለት ነው። ውጭ ያሉ የኖር ሪቪው ተካታዮቻችን ከእናንተ እንዴት መመዛት የሚችሉት? በጣም ጥሩ ሁለት አይነት መንገድ አለ። ቢፈልጉ እዚህ ባለው ተወካዮቻቸው ማድረግ ይችላሉ። ነገር ግን እዛው ባሉበትም ሆነው ሙሉ ኢንፎርሜሽኑን ልከንላቸው በዋትሳፕ በቴሌግራም ሙሉ መረጃውን ልከንላቸው፣ እንደገናም ደግሞ ልክ መጨረሻው ላይ ሲደርሱ በዲኤችኤል አማካኝነት ሙሉን ልከንላቸው ፈርመው የሚመልሱበትም አይነት አማራጭ አለን ማለት ነው። ስለዚህ ቢፈልጉ በተወካይ አልበልዘም፣ እዛው ባሉበት ሆነው የቤት አማራጮችን ማየትም እንዲሁም መግዛትም ይችላሉ ማለት ነው። እሺ እንግዲህ አሁን እዚህ የነገርኩሽን ነገሮች ደግሞ ከባለሙያ ጋር ላገናኘሽ እና ሳይቱ ላይ ያለውን ነገር ብናይስ ምን ይመስልሻል? ደስ ይለኛል። ላላ እንደ አጠቃላይ ከአይኒ ጋራ የሱቅ መረጃዎችን የወሰዳቸው ይመስለኛል። እና ነው ምንድን ነው ሞል እስቴት በዚህ መልኩ ሱቆቻችን ለምታያቸው ፓርቲሽኖችን እየሰራን ያለነው ሴራሚክ ያለቀላቸው ናቸው። ሱቆቻችን በስድስት ወር ጊዜ ውስጥ ነው የምናስረክባቸው ማለት ነው። እና ምናልባትም ከጠቅላላ ሶስት ሚሊዮን ብር ጀምሮ ሱቆቹን በሽያጭ ላይ ነው የምንገኘው። ማስረከቢያ ጊዜያቸውን ቅድም እንዳልኩሽ በስድስት ወር ነው የምናስረክባቸው። እንዳጠቃላይ ይሄን ይመስላል ሱቆቻችን ታች ደግሞ ወርደ ላይ ምን እንደሚመስል ለማየት እንሞክራለን። ይሄ የሞኖ ሪል ስቴት ግቢ ነው። እንዳጠቃላይ 8000 ሜትር ስኩዌር ላይ የሚያርፍ ዘመናዊ አፓርትመንቶች እና እንዲሁም የንግድ ሱቆችን ነው እየሰራን ያለ ነው። ያው አፓርትመንቶቻችን ሚክስድ ዩስድ ናቸው ማለት ነው፣ ወይም መኖሪያ ቤት እና ንግድ ሱቆች ያሉበት ነው። ይህም ማለት መረባበሽ ምንም መረባበሽ አይኖርም። ንግድ ሱቆቻችን ራሳቸውን የቻለ ለብቻ ሊፍት አላቸው እስከ አራተኛ ድረስ የሚወጣ ከዛም የራሱን የሆነ ደረጃ አለው። ከዚህ በተጨማሪ ደግሞ የሱቆቻችን መግቢያ በዛ በኩል ነው። ይሄ ወደ ግቢው መኖሪያ የምንገባበት ነው ማለት ነው። ስለዚህ ምንም አይነት መረባበሻ አይኖርም። ከዚህ በተጨማሪ ይሄ ከጀርባችን የምናየው ሪል እስቴት ላይ ወይን አፓርትመንታችን ላይ ማለት ነው በፍሎር ስድስት ሰዎች ብቻ ናቸው የሚኖሩት። ስለዚህ ምንድነው አሁን ላይ የተለመደው ብዙ የሰው ቁጥሮች የሚኖሩበት ሁኔታ አለ፣ ግን እኛ በፍሎር ስድስት ሰዎች ብቻ ናቸው ያሉት ማለት ነው እና ቤቶቻችን ኦልሞስት ቪላ ታይፕ የሆነ አቀማመጥ ነው ያላቸው የቤቶቻችን ዲዛይንም ማለት ነው። እና እንዳጠቃላይ ግቢያችን ይሄንን ይመስላል። እሷ እንደነገረችኝ ከሆነ በቁፋሮ ላይ ያሉ አፓርትመንቶች አሉ። እነሱ ማየት እንችላለን፣ በደስታ ማየት እንችላለን። ያው እንግዲህ እንደምታዩ ከጀርባችን እንደምታዩ አሁን ቁፋሮን ጨርሰን በስራ ላይ ነው ያለነው፣ ነው የመጀመሪያውን ቤዝመንታችን ልንወጣ ማለት ነው። ያለንበት ደረጃ ይሄ ነው። ቅድም አውርተናል፣ ስምንት ሺህ ሜትር ስኬል ላይ አምስት ዘመናዊ አፓርትመንቶችን ነው የምንሰራው። እኛ እንደምታዩት ሙሉ ማቴሪያል ገብቶ በአጭር ጊዜ ውስጥ ማለት ነው ይህንን ስራ ጨርሰን ስማችንንም ተክለን ጥሩ የሆነ መንደር ገንብተን ነው ለነዋሪዎቻችን ለማስረከብ። አሁን ራሱ የመጣሹ ምሳሳት ነው እንደ አጋጣሚ ሆነው እንደምታዩ በፈረቃ ነው እየሰሩ ያሉት። መንደራችን 8000 ሜትር ስኩዌር ላይ ነው። ሞን ሪል ስቴት ምንድነው ለየት የሚያደርገው ስንል ጫፉ ጋር መሬት ላይ ነው መዋኛ ገንዳ መሆነ፣ ቴኒስ ቦል መጫወቻ፣ እንዲሁም የህፃናት መጫወቻ የተለያዩ ነገሮችን የምንሰራው ሰራው ማለት ነው። እና እንደ አጠቃላይ ሳይታችን ይሄን ይመስላል ማለት ነው። እሺ፣ በስተመጨረሻ መናገር ምትፈልገው ወይም ማስተር አልት ምትፈልገው ነገር ካለ። መልካም እንደ አጠቃላይ እንግዲህ እስካሁን የሱቆቻችንና የቤቶቻችንን መረጃ ስናቀብላችሁ ነው የቆየ ነው። ቤቶቻችን በጣም ጥቂት ቤቶች ናቸው። አሁን ስምንተኛ ፍሎ ላይ የደረሰውም ላይ በጣም ጥቂት ውስም ቤቶች እንዲሁም ሱቆችም በሽያጭ ላይ ያለ ነው። በጣም ትንሽ ነው የቀሩን። ደንበኞቻችን ፈጠን ብሎ ይሄንን እድል ብጠቀሙላለሁ። ከዚህም በተጨማሪ ምንድነው እንደ አጠቃላይ ስለ ሱቆቹ ስናወራ ከአካባቢ የሚመጡ ደንበኞች አሉ። ከዛ በተጨማሪ እዚህ የሚኖሩ ደንበኞች አሉ። ስለዚህ ሱቆቻችንም በቂ የሆነ የፓርኪንግ ቦታ ስላዘጋጀን ሱቅም ገዝቶ ለሚገቡ ደንበኞቻችን በቂ የሆነ የፓርኪንግ ቦታ ይኖረናል ማለት ነው። ስለዚህ እኛን ማግኘት የሚፈልጉ ደንበኞቻችን ታች በተቀመጡ ስልኮችም እንዲሁም በዋትስአፕ በቴሌግራም ሊያገኙን ይችላሉ ማለት ነው። እናመሰግናለን። ሞን ሪል እስቴቶችን በሰላማዊ መንደር በምቾት ኑሩ። እንግዲህ ተመልካቾቻችን፣ የዛሬ ቪዲዮ ይህንን ይመስል ነበር። እንደሰማችሁት ሞን ሪል እስቴት በመሀል በመሃል አየር ጤና ጥሩ የሚባሉ የቤት አማራጮችን ይዞ ቀርበዋል። የዚህ እድል ተካፋይ እንድትሆኑ ጋብዘናችኋል። ቻናሉን ኖር ሪቪው ነው። እኔ ዳሙድ ላይት ነኝ። መልካም ጊዜ።